በሰመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት 28 በሰንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ዘነግ ምስባክ መዝሙር ሃምሳ አምስት ከቁጥር ስድስት እስከ ሰባት ይጸንሁኒ ወይታብዑኒ እሙንቱሰ ሰኮናየ ያስተሃይ ጹኒ ወዘልፈ ይጸንህዋ ለነፍሰ ለነፍሰየ። የቅዱስ ማቴዎስ ወንጌል ምዕራፍ ዐስራ ሁለት ከቁጥር አርባ አራት እስከ አርባ ሰባት ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ እንግዲህስ ወደ ወጣሁበት ቤቴ እመለሳለሁ ይላል። በመጣም ጊዜ ባዶ ሆኖ ተጠርጎና ተለስኖ ያገኘዋል። ከዚህም በኋላ ይሄዳል፣ ከእርሱም የሚከፉ ሌሎች ሰባት አጋንንትን ያመጣል፣ ገብተውም በዚያ ይኖራሉ። ለዚያም ሰው የኋላ ኑሮ ከፊተኛው የከፋ ይሆናል። ለዚችም ክፉ ትውልድ እንዲሁ ይሆንባታል። ለሕዝቡም ይህን ሲነግራቸው እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። ስለ ቃሉ የቃሉ ባለቤት ለኡል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 6 ከቁጥር 9 እስከ 15 ያለው ኃይለ ቃል እንዲህ ይላል። የተመረጣችሁ ወንድሞቻችን ሆይ ምንም እንኳን እንዲህ ብንላችሁ ሕይወት ወዳለባት ትምህርት እንድትቀርቡ እንታመንባችኋለን። እግዚአብሔር ቅዱሳንን ስላገለገላችሁ እስከ አሁንም ስለምታገለግሏቸው ያደረጋችሁትን ሥራ በስሙም ያሳያችሁትን ፍቅር ይረሳ ዘንድ ዐመፀኛ አይደለምና። ነገር ግን ሁላችሁም በዚች ተስፋችሁ እንዲሁ ትጋታችሁን እስከ መጨረሻው ታሳዩ ዘንድ እንወዳለን። ዳተኞች እንዳትሆኑ በሃይማኖትና በትዕግስት ተስፋቸውን የወረሱትን ሰዎች ምሰሏቸው። እግዚአብሔርም ለአብርሃም ተስፋውን በሰጠው ጊዜ የምልበት ዘንድ ከእርሱ የሚበልጥ ሌላ ባይኖር በራሱ ማለ፣ እንዲህ ብሎ መባረክን እባርክሃለሁ ማብዛትንም አበዛሃለሁ።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 ይህን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ታዩታላችሁ? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ የአባቶቻችንም አምላክ እናንተ አሳልፋችሁ የሰጣችሁትን እርሱም ሊተወው ወዶ ሳለ በጲላጦስ ፊት የካዳችሁትን ልጁን ኢየሱስን ገለጠው። እናንተ ግን ቅዱሱንና ጻድቁን ካዳችሁት፣ ነፍሰ ገዳዩን ሰውም እንዲያድንላችሁ ለመናችሁ፣ የሕይወትን ባለቤት ግን ገደላችሁት። እግዚአብሔርም ከሙታን ለይቶ አስነሣው፤ ለዚህም እኛ ምስክሮቹ ነን። ስሙን በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው፤ እርሱንም በማመን በፊታችሁ ይህን ሕይወት ሰጠው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 111 ከቁጥር ሁለት እስከ ሶስት ትውልደ ጻድቃን ይትባረኩ ክብር ወብዕል ውስተቤቱ ወጽድቁኒ ይነብር ለዓለም። የቅዱስ ሉቃስ ወንጌል ምዕራፍ ሀያ ከቁጥር 37 እስከ 41 ያለው ኃይለ ቃል እንዲህ ይላል። ሙታን እንደሚነሱስ እግዚአብሔር እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሎ በቁጥቋጦ ዘንድ እንዳነጋገረው ሙሴ ተናግሯል። እንኪያስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ሁሉም በእርሱ ዘንድ ሕያዋን ናቸውና። ከጻፎችም ወገን የሆኑ ሰዎች መምህር ሆይ መልካም ብለሃል ብለው መለሱ። ከዚያ ወዲህ ግን ሊጠይቀው የደፈረ ማንም የለም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።